አንዴ እናቷ ስትወልድም በህይወት አጥቻታለሁ። ልጄን ደግሞ በሰው ሀገር እዚሁ እንዳትቀርብኝ በእናታችሁ ተባበሩኝ። በእናታችሁ ለትልልቅ ፎረሎች አድርሱልኝ። በእናታችሁ ልጄንም አጥቼ ሚስቴን አጥቼ በሰው ሀገር ላይ ደግሞ መኖር በጣም ይከብዳል። በእናታችሁ አንዴ መስዋዕትነት ከፍላ ህይወቱ ልጇን አድና እሷ ሞታለች። በእናታችሁ ለአቢባም ለሙባሪክም አድርሱልኝ። ለትልልቁት አድርሱልኝ። በእናታችሁ ልጄን ማጣት አልፈልግም። አንድ እናት እናቷን ካጠቧለ ደግሞ ባለቤትን ካጠቧለ ደግሞ ልጅን ማጣት አልፈልግም። በእናታችሁ ለአቢባ ለአቡበክር፣ ለሙባሪክም አድርሱልኝ። በእናታችሁ ሸርሸር እያደረጋችሁ በእናታችሁ ልጄን ታደጉልኝ፣ ታደጉል። ያለነው ሳኡዲ አረቢያ ውስጥ ነው። እኔ ወረቀት የለኝም፣ ባለቤትን ወረቀት የላትም። በእናታችሁ የተቻላችሁን አክል አድርጉልኝ በእናታችሁ እኔ እሷን ልጄን ማጥቼ መኖር በጣም ነው የሚከብደው አንድ መስዋዕት እንደተከፈለች ወደ ሀገሯ እንድትገባ ተባበሩኝ በእናታችሁ ኧረ በእናታችሁ አይዞህ ወንድሜ ወይኔ በጣም እናዝናለን እሷን ይማረው አይዞህ ፈጣሪ የወደደውን አደረገ እሱ ለምን አይባልም አይዞህ ወንድሜ እሺ ከሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋልሃለች። ቢያንስ በእሷ ተጽናናለ። ማስታወሻ ጥላልቅ ነው ሄደችው። አይዞክ በርታ፣ በልባክ እሺ። ይከብዳል እና ማንም እንደሌለኝ እያወቀች ነበረ ብላኝ ሄደችው። ሆናላ እያመጣችኝ እሷ ነበረች እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ

ይሄ ነገር በመሃል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሰዓት ታርፍ፣ አንድ ቀን የሆነ ነገር ደስተኛ ሳትሆን፣ በጣም ይከብዳል በእውነት ለሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው አለ ኢትዮጵያ አለ አለ ጀመሪያ ልጅ ልጅ አለ